በዛን ወቅትም ረሱላችን ሰለላሁ አለ ወሰለም ከአጎታቸው ከአቡ ጣሊብ ጋር ነበር የሚኖሩት። አጎታቸው አቡ ጣሊብን ቤት ተቀምጠው ባሉበት ሰዓት አቡ ጃህል መጣና እንዲህም አላቸው፣ አንተ አቡጣሊብ ጣሊብ ይሄ መሐመድ ይህን አስማት የት ነው የተማረው? እሱ እኮ በጣም ትልቅ አስማተኛ ነው። ሁሉንም ተምሮች እንዳለ ወደ ድንጋይ ቀየራቸው። አሁን የት ነው የሄደው አላቸው። የምታውቀው ነገር የለም ነው ወይስ? ወደ ተራራዎቹ ሲሄድ አንበሳ ወይስ ነብር በላው እንዴ ሲላቸው ይሄንን እንደሰሙ አቡ ጣሊብ እየሮጥ ወደ ውጭ ወጣሉ፣ ረሱላችንን ሰለላሁ ዐለይሂ ወሰለም ለመፈለግ። እዚህ ጋር ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ተራራ ጫፍ ላይ ቁጭ ብለው፣ ልባቸው ላይ የሐዘን ሸክም ተሸክመዋል። እንባቸውንም እያነቡ እንዲህም ይላሉ። ዛሬ ወላጆቼ በሕይወት ቢኖሩ ኖሮ እኔን እንደዚህ ማንም ሰው አያደርገኝም ነበር። ይኸው ዛሬ ብቻዬን ነኝ። የረሱላችንን ሰለላሁ ዐለይሂ ወሰለም ለቅሶ አይተው አንበሳ ድብና ሚዳቋ መጡ። እነሱም ልባቸው ላይ የህመም ስሜት ተሰማቸው። አይኖቻቸውም እንባና ነቡ። ሁሉም መናገር ጀመሩ። የዓለም መእዝነት የሆኑት ነቢይ ሆይ እርስዎ የተመቱት ጥፊኮ እኛ እንደ ተመታነውን የተሰማን፣ ያ ረሱል ላህ እንባዎትን እኛ መቋቋም አልቻለም ብለው ሲሏቸው ከጥቂት ጊዜ በኋላ አቡ ጣሊብ ቦታው ላይ ደረሱና ይህንን ሁኔታ አይተው አንድ በታቸው ተሳስሮ ምንም ሳይናገሩ ጸጥ ብለው ካዩ በኋላም ማን ነው ይህን አክል እንደዚህ ያደረገህ? እኔ በህይወት እስካለው ድረስ ማንም ሰው አንተን እንደዚህ አይነት ነገር ውስጥ ይከተህ አይችልም አሉና ረሱላችንን ሰለላሁ ዐለይሂ ወሰለም ይዘው ወደ ቤት ተመለሱ። የዛኑ ቀን ማታ አቡ ጣሊብ ወደ አቡ ጃህል ቤት ሄደው እንዲህም አሉት፣ አንተ እሱን አስማተኛ ትለዋለህ፣ እሱኮ የጠየቀህም ነገር የለም የወሰደብህም ነገር የለም ተምሮችህንም አልወሰደም። ነገር ግን በአይኖቹ በፈሰሰው እንባ መሰረት አንድ ቀን ተራራዎችን መቅለጣቸው አይቀሩም። ይህንን ተናግረው ወደ ቤታቸው ተመለሱ። ይህንንም ከሰማ በኋላ አቡ ጃህል ጸጥነ ያለው መልስ እንኳን መስጠት አልፈለገም። ልቡ ውስጥ የሆነ ስሜት እየተሰማው ነበር። ነገር ግን ማመን አልፈለገም። ምክንያቱም አቡ ጃህል ውሸታምና በዳይ የሆነ ሰው ስለነበር፣ የዛኑ ቀን ማታም በመካ ሰማይ ላይ አንድ ብርሃን ታየ። ሰዎችም ኮከብ ወድቆ ነው መሰለኝ ብለዋሉ አሉ። እውነታው ግን መላይካዎች ነበሩ፣ ተራ በተራ ወደ ምድር የወረዱት። አንደኛው መላይካ ለሁለተኛው መላይካ እንዲህ ይለዋል፦ በዚህ ልጅ በአይኖቹ እንባ አንድ ኪታብ ይጻፋል። ይሄ ሰው ነው የመጨረሻ ነብይና ለመላው ዓለም እዝነት ተደርጎ የሚላከው ነብይ። በዚህኛው በኩል ደግሞ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ተአምራቶች የሰሙ ይሁዳዎች ረሱላችንን ሰለላሁ ዐለይሂ ወሰለም ለመግደል መመካከር ጀመሩ። እነሱ ፍላጎታቸው የመጨረሻው ነቢይ እነሱ ጎሳ ላይ እንዲፈጠር ነበር። ነገር ግን አልሆነም። ከነሱ መሃል አንዱ ይሁዳ የሃይማኖት አባታቸው ጋ ሂዶ ያለውን ነገር በዝርዝር ነገራቸው። ታሪኩንም ከሰሙ በኋላ አዎ፣ ይሄ ልጅ እኔም አውቀዋለሁ። ስለዚህ ነቢይ የሆነ ልጅ ነበረ የእኛ ኪታብ ላይ የተጻፈው። ሁለት ምልክቶችም አሉት። አንድ ጀርባቸው ላይ የነቢይነት ማዕረግ ማህተም አለባቸው። ሁለተኛው ደግሞ በአይኖቻቸው እዝነት አለ። እናም እርሶስ ያምኑበታል እንዴ ሲላቸው፣ ጸጥ ብሎ አንገታቸውን ደፍተው ይሄንን ብቻ ተናገሩ። ወደ እኛ ጎሳ እንዲመጣ አንፈልግም። ስለዚህ እውነታውን እኛ እምቢ እንላለን። ይቀጥላል።